እና ፍጥነት እየተጠናቀቀ ያለ አሁን በተጀመረበት ማለት ነው። ባለፉት ጊዜያት ለረጅም ጊዜ የተጓተተ ነው። ይሄ ደግሞ በመጠናቀቁ አጠቃላይ በከተማ ውስጥ ያለውን የትራንስፖርት በማሳለጥ በኩል አጠቃላይ የከተማው ነዋሪ የስራ ቅልጥፍናን በከፍተኛ ደረጃ የሚያስችል ነው። ውበትንም በተመሳሳይ የሚጨምር ነው ማለት ነው። ከዛ ውጭ ያየነው ነው። ቀደም ሲልም እንደገለጽኩት የጎንደር ከተማ የኮሪደር ልማት የተመለከተ ነው። ኮሪደር ልማት በከተሞቻችን ውስጥ በአጠቃላይ በኢትዮጵያ ደረጃ የከተሞች ትንሳኤ ነው ብሎ መናገር ይቻላል። በአጠቃላይ የሰውን እንቅስቃሴ በከፍተኛ ደረጃ የሚያቀላጥፍ፣ ለከተሞች ውበትን የሚጨምር፣ የንግድ እንቅስቃሴን የሚያሻሽል በአጠቃላይ ለከተሞች የቱሪስት መዳረሻነት የኢኮኖሚ እንቅስቃሴያቸውን በከፍተኛ ደረጃ የሚያሻሽልና ና በተለይ ለጎንደር ፋሲል ሲደመር ኮሪደር ልማት እንደገናም ደግሞ የመገጭና የመንገዱ መሳለጥ ጎንደር ከተማን የቱሪስት መዳረሻ የንግድ ማዕከል፣ በአጠቃላይ የልማት እንቅስቃሴዋን በከፍተኛ ደረጃ የሚያሻሽል ነው ማለት ነው እና ስለሆነም ጎንደር በዛሬው እለት ተሞሽራ ነው የዋለች ብዬ ብናገር ማጋነን አይሆንም። ይሄ ደግሞ የመጨረሻው ሳይሆን ለሌላ አዳዲስ ጅማሬዎች፣ ለሌላ አዳዲስ ጥረቶች እና ለሌላ አዳዲስ ውጤቶች መትጋት እንደሚያስፈልግ መልእክትም የተላለፈበት ነው።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 የሪጂዮ ፖሊታን ከተሞች በከፍተኛ ደረጃ እየተሰራ ነው ያለ ማለት ነው። ስለዚህ በአጠቃላይ በአማራ ክልል ውስጥ በጣም ጥሩ የሚባል እንቅስቃሴ ያለበት ነው። ለምሳሌ ደሴም ላይ ኮሪደር ልማት አለ። ሎጎ ሀይቅ ላይ ወይም ደግሞ ሀይቅ በሚባሉ አካባቢም በጣም ጥሩ ጥሩ ግንባታዎች እየተገነቡ ነው ያለ በመንግስት ደረጃ ማለት ነው። እነዚህ በሚጠናቀቁበት ጊዜ በየቦታው ያሉ የልማት ነጥቦች ጎንደር ፋሲል አለ፣ አሁን የምንገኝበት ጎርጎራ አለ በባህር ዳር ከተማ የሚገነቡ የተለያዩ የመሰረተ ልማት ስራዎች በፕራይቬት ሴክተሩ የሚሰሩ ስራዎች እና በሌሎችም ከተሞች ያሉ እንቅስቃሴዎች ተደምረው እና ተቀናይተው አጠቃላይ የአማራ ክልልን የልማት እንቅስቃሴ ከፍ የሚያደርጉ ተጨማሪ ሀብት የሚፈጥሩ እንደሚሆኑ ምንም ጥርጥር የለውም። ይህም በመሆኑ በእኛ በኩል እንደ ክልል መንግስትም በጣም ደስተኛ ሆነን የዋልንበት እለት ነው ማለት ነው።